ሰላም ውድ አንቀጸ ብርሃን ሚዲያ ተከታዮች እንደምን ሰምታችኋል። አንቀጸ ብርሃን ሚዲያ በየሳምንቱ በዚህ ሰዓት የዜና ቤተክርስቲያን መርሃ ግብሯን ወደ እናንተ ታቀርባለች። አብሮነታችሁ ያለ ራሱን መንበረ ጴጥሮስ በማለት ከሚንቀሳቀሰው ቡድን ውስጥ ሶስት አባቶች በይቅርታ ወደ እናት ቤተ ክርስቲያን ተመልሰዋል። ጥር 14 ቀን 2015 ዓመተ ምህረት በሕገ ወጥ ሲመት ኤጲስቆጶሳት ተሳትፈው በኋላም ራሱን መንበረ ጴጥሮስ በማለት ሰይሞ ሲንቀሳቀሱ ከቆየው ቡድን ውስጥ ሶስት አባቶች በይቅርታ ወደ እናት ቤተ ክርስቲያን መመለሳቸውን በያዝነው ሳምንት ከሰማናቸው ዜናዎች መካከል አብይ ነው። በይቅርታ የተመለሱት አባቶችም አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ይፋ የተባሉ መነኮሳት ናቸው በዚህ ወቅት ብፁ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀጳጳስ አበው መነኮሳቱ ወደ እናት ቤተ ክርስቲያን ተመልሰው አገልግሎታቸውን እንዲቀጥሉ ለማድረግ ያደረጉት ከፍተኛ ጥረት በመሳካቱ ሰኔ 16 ቀን 2017 ዓ ምት ብፁ ቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቀና ኢትዮጵያ ዘአክሱም ወጨ ጊዜ ተክለ ሃይማኖት ጋር በመቅረብ እናት ቤተክርስቲያናቸውን ይቅርታ በመጠየቅ በይፋ መመለሳቸውን የሚገልጽ ጽሑፍ አቅርበዋል። በዚሁ ጊዜ ቅዱስነታቸው ባስተላለፉት አባታዊ መልእክት አባቶች እንኳን በሰላም ወደ እናት ቤተክርስቲያናችሁ በሰላም መጣችሁ ካሉ በኋላ በመምጣታችሁ በጣም ተደስተናል እግዚአብሔር እንኳን ወደ መልካሙ መንገድ መርቶ በሰላም ወደ እናት ቤተክርስቲያናችሁ ለመምጣት አበቃችሁ ብለዋል። አያይዘውም የዛሬይቱ ቀን የተቀደሰች ቀናት እስካሁን ድረስ ከወንድሞቻችሁ ተለይታችሁ ስትቀሩ ቅር ብሎን ነበር። ብፁዕ አቡነ ሳዊሮስ አዲሱ ስራ አስኪያጅ የስራቸው መጀመሪያ በማድረግ እናንተን ስላመጡልን በጣም ደስተኞች ነን ሲሉ ተናግረዋል። እናንተም የብፁዕነታችሁን ጥሪ ተቀብላችሁ በመምጣታችሁ እናመሰግናለን ያሉት ቅዱስነታቸው ለወደፊቱ ከወንድሞቻችሁ ጋር በመሆን ሕዝቡን በቋንቋ በምታስተምሩ መንገድ መቀጠል ይኖርባችኋል ብለዋል። በድጋሚ እንኳን ደህና መጣችሁ። የቀሩት ወንድሞቻችሁም የእናንተን አራያነት ተከትለው ወደ ቤተ ክርስቲያናቸው እንዲመጡ ተስፋ እናደርጋለን ብለዋል። በመቀጠልም ብፁዕ አቡነ ዲዮስቆሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀጳጳስ ባስተላለፉት መልእክት፣ ብፁዕ አቡነ ሳዊሮስ እናንተን ወደ ቤተ ክርስቲያናችን ለመመለስ ያደረጉትን ጥረት እናደንቃለን። እናንተም የቤተ ክርስቲያንን አንድነት አስፈላጊነት መሆኑን ተረድታችሁ ወደ እናት ቤተ ክርስቲያን በመምጣታችሁ ልትመሰገኑ ይገባል ብለዋል። ቤተ ክርስቲያን ህይወቷ የመስቀል ህይወት ስለሆነ ፈተና ማጋጠሙ የማይቀር ነው ያሉት ብፁዕነታቸው ቢሆንም መንፈስ ቅዱስ ደግሞ ፈተናውን እንድናልፍ ያደርጋል። እናም ቤተክርስቲያን አንድነቷ እንዲጸና፣ አገልግሎቷ እንዲሰፋና የበለጠ እንዲጠናከር የእናንተ መመለስ መልካም ነው ያሉት ቅድ ብፁዕነታቸው ምዕመናንም የሚያስደስት ስለሆነ እንኳን በደህና መጣችሁ። ቤተክርስቲያን አንድነትን በማጽናት አገልግሎታችሁን አጠናክረን እንቀጥላለን ብለዋል። ከተመለሱት አባት መካከል አባ ወልድ ኢየሱስ ይፋ ባሰሙት ቃል እኛ ያደግነው በቤተ ክርስቲያናችን ስር ነው። የሚፈልገን የሚጠራን ስናጣ ዝም ብለን ተቀምጠን ነበር። ይሁንና ብፁዕ አቡነ ሳይረስ ፈልገው ኑ ልጆቼ ወደ እናት ቤተ ክርስቲያን ተመለሱ ብለው ሲጠሩን እሺ ብለን ወደ ቅድስ ቤተ ክርስቲያናችን ተመልሰናል በማለት መልእክታቸውን አጠቃለዋል። ሌሎቹም አባቶች የነበረውን ሁኔታ በማብራራት በዚህ ምክንያት ከስራ የተባረሩት እንዲመለሱና አገልግሎቱ በተጠናከረ መንገድ እንዲቀጥል አድራ በማለት በሰላም ወደ ቤተ ክርስቲያን መመለሳቸው የተሰማቸውን ደስታ ገልጸዋል። መረጃው የኢትዮጵያ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ነው። አሁን ደግሞ ወደ አብነት ቤተክርስቲያን መረጃችን ያልፋል። የአብነት ትምህርት ቤቱ በድንገተኛ እሳት ሙሉ በሙሉ መውደሙ ተሰምቷል። በደሴ ከተማ የሚገኘው የስሬ ምንጭ መካነ ሕይወት መስቀለ ክርስቶስ እና አባ ጊዮርጊስ ዘጋስጫ ቤተ ክርስቲያን የአብነት ትምህርት ቤት እንዲሁም የሰንበት ትምህርት ቤት አዳራሽ ምክንያቱ ባልታወቀ ድንገተኛ የእሳት አደጋ በያዝነው ሳምንት ሙሉ በሙሉ መውደሙ ተሰምተዋል። በቃጠሎም የአብነት ተማሪዎች መገልገያ መጽሐፍት፣ አልባሳትና ሌሎች እቃዎች ላይ ሙሉ በሙሉ ጉዳት የደረሰ ሲሆን በሰው ሕይወት ላይ ምንም ጉዳት አለመድረሱን ለማወቅ ተችሏል። በአጠቃላይ ከሁለት ሚሊዮን ብር በላይ የሚያወጣ ንብረት ጉዳት መድረሱ ነው የተመላከተው። በደብሩ ከ200 በላይ የአብነት ተማሪዎች የሚገኙ ሲሆን በአሁኑ ሰዓት መጠለያና የመማሪያ ቁሳቁስ እጥረት ያጋጠማቸው በመሆኑ የአብነት ተማሪዎችን ለመደገፍ እንዲሁም የወደመውን ሀብት ለመተካት አብይ ኮሚቴ መቋቋሙ ተገልጿል። በሌላኛው መረጃችን ደግሞ ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤን እናያለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት የትምህርትና ማሰልጠኛ መምሪያና የስብከት ወንጌልና ሐዋርያዊ ተልእኮ መምሪያ በጥምረት በመሆን ሰኔ 24 እና ሰኔ 25 ቀን 2017 ዓ.ም ምህረት ዝክረ ወንኬል ወዝክረ ሊቃውንት የምክክር ጉባኤ በሚል መሪ ቃል በመንበረ ፓትሪያርክ ጽርሐ ተዋሕዶ አዳራሽ የሚዘጋጅ መርሃ ግብር እንደተሰናዳ ተገልጿል። ጉባኤው በትምህርትና ማሰልጠኛ መምሪያና የስብከት ወንጌልና ሐዋርያዊ ተልዕኮ መምሪያ በጥምረት የተዘጋጀ መሆኑ ተመላክቷል። ከ52ቱም አህጉረ ስብከት የስብከት ወንጌል ኃላፊዎችና የትምህርት ስልጠና ክፍል ኃላፊዎች ጥሪ የተደረገላቸው ሊቃውንት በጉባኤው እንደሚገኙም ተገልጿል። በዕለቱም በተለያዩ ሊቃውንት የተዘጋጁ ጥናታዊ ጽሁፎች ቀርበው ለውይይትና ለምክክር እንደሚቀርቡ ተጠቅሷል። የየመምሪያ ኃላፊዎችና ጥሪ የተደረገላቸው ሊቃውንት በዕለቱ በሰዓቱ በቦታው ይገኙ ዘንድ ተያያዙ ጥሪ ቀርበዋል። ጉዳዩን አስመልክቶ በተሰጠው ጋዜጣዊ መግለጫ ብፁዕ አቡነ ዲዮስቆሮስ በጠቅላይ ቤተ ክህነት የቅዱስ የቅዱ ሲኖዶስ ዋና ጸሐፊ እንዲሁም የደቡብና ደቡብ ምስራቅ ትግራይ ሀገር ስብከት ሊቀ ጳጳስ እንደተናገሩት ይህ ምክክር ጉባኤ እጅግ አስፈላጊ ነው። ቤተክርስቲያን ቀጣይ ስራዎቿን ተደራሽ ለማድረግ እና የወንጌልን መስፋፋት ለማጠናከር ትልቅ ትኩረት ሰጥታ የምትሰራበት የምክክር ጉባኤ ነው ብለዋል። አሁን ደግሞ ወደ ባህር ዳር አምርተን ሊቀ ብርሃናት ቆሞስ የኔታ ይባቤን እናያለን። ሊቀ ብርሃናት ቆሞስ የኔታ ይባቤ በዚህ ሳምንት ከተያያዙበት እስር መፈታታቸው ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያም ና ከብረ ደናግል ናዳ ቅዱስ ስላሊበላ አንድነት ገዳማ በምኔት የሆኑት ታላቁ ሊቅ ሊቀ ብርሃናት ቆሞስ አባ ይባቤ በላይ ከስድስት ቀናት የእስር ቆይታ በኋላ በያዝነው ሳምንት መፈታታቸው ተሰምቷል። ሊቀ ብርሃናት የኔታ ይባቤ ሰኔ 13 ውስጥ ቀን 2017 ዓመተ ምህረት ለጥያቄ ይፈለጋሉ ተብለው በጸጥታ ኃይሎች መወሰዳቸውን መዘገባችን ይታወሳል። በመጨረሻም ወደ ቅድስት ሥላሴ ዩኒቨርሲቲ መረጃችን እናልፋለን። ቅድስት ሥላሴ ዩኒቨርሲቲ በተለያዩ የትምህርት መስኮች ያስተማራቸውን መምህራንና ደቀ መዛሙርት ሰኔ 21 ቀን 2017 ዓ.ም ቅዱስ ፓትርያርኩ በተገኙበት አስመርቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ እንዲሁም የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ እንዲሁም ጥሪ የተደረገላቸው ብፁዓን ሊቃነ ጳጳሳት በተገኙበት መምህራንና ተተኪ ደቀ መዛሙርትን አስመርቋል። በተያያዘ ዜና ቅድስት ሥላሴ ዩኒቨርሲቲ የጥናት መጽሔትም ማስመረቁ በዚህ ሳምንት የተሰማ ጉዳይ ነው። ቅድስት ሥላሴ ዩኒቨርሲቲ ለመጀመሪያ ጊዜ የጥናት መጽሔት ብፁዕ አቡነ ፊሊጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንትና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀጳጳስ፣ እንዲሁም ብፁዕ አቡነ ማቴዎስ የሰሜንና ምስራቅ አፍሪካ ሀገረ ስብከት ሊቀጳጳስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን የበላይ ኃላፊ ሊቀጳጳስ ረዳት ፕሮፌሰር መምህር ግርማ አባቱ የጠቅላይ ቤተ ክህነት የማህበራዊና ኢኮኖሚ ዘርፍ ምክትል ስራ አስኪያጅ እና ልዩ ልዩ እንግዶች በተገኙበት የዩኒቨርሲቲ ኃላፊዎች በተገኙበት አይነቱ ልዩ የሆነ የመጀመሪያ የጥናትና ምርምር የህትመት መጽሔት አስመርቋል። የዩኒቨርሲቲው ጥናትና ምርምር ማዕከሉ ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን የሰራ ሲሆን ለመጀመሪያ ጊዜ ጥናት መጽሔቱን መጽሔት ዘተዋህዶ በሚል ስያሜ ማሳተሙ የክፍሉ ኃላፊ ረዳት ፕሮፌሰር አብርሃም መጽሔቱን ለማሳተምም በርካታ ስራዎች መሰራታቸውን ረዳት ፕሮፌሰር አብርሃም በዚህ ወቅት ተናግረዋል። ተመልካቾች፣ ከአንቀጸ ብርሃን ሚዲያ በሳምንቱ አበይት ብለን የለየናቸው መረጃዎቻችን እነዚህ ናቸው። ከሌሎች የአንቀጸ ብርሃን ሚዲያ ዝግጅቶች ጋር አብራችሁን ልትቆዩ ግብዣችን ነው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።